በመቶ 21 አበይት ንዑሳን ርዕሶች ተዘጋጅቶ ለተደራሲያን የቀረበው የካሜራ ቋንቋ የተሰኘው የፊልም ጥበብ መሰረታዊያን መጽሐፍ ሙያዊ ስነ ምግባሮችን፣ የፊልም ድርሰት አጻጻፍ፣ የፊልም ትወና፣ የፊልም ዝግጅት፣ የፊልም ቀረጻና ኤዲቲንግ የሚሉ ታላላቅ ሐሳቦችን ለተመራማሪዎች፣ ለደራሲያን፣ ለተማሪዎች ግብዓት እንዲሆን በርካታ ቁም ነገሮችን ይዞ ዛሬ በማዕከላችን ይገኛል። ጋዜጠኛ ደራሲ፣ የፊልም ጥበብ ባለሙያ ቶ ፍቃዱን ልመንህ ወደ መድረክ ሊመጡና መጽሐፉን እንዴት ታዘቡት የሚላቸው እሺ፣ አመሰግናለሁ እንግዲህ ጥሩ ሰው አልመረጠም አይሳ ነው ላልረራልህም እችላለሁኝ። ይህንን ሳምንት በነገራችን ላይ እ ኮርስ ሦስት ነበረ ጥሩ ትምህርት ሳገኝ ነበር፣ አንድ ሳምንት ይህንን መጽሐፍ በማንበብ ማለት ነው። እና በጣም ቆንጆ መጽሐፍ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁኝ። በዋና ርዕሱ ያው ቅድም እንደተነገረው የካሜራ ቋንቋ በምብስ ርሱ የፊልም ጥበብ መሰረታዊያን የተባለው 275 ገጽና ዘጠኝ ምዕራፎችን የያዘው መጽሐፍ በህ ቆንጆ ነው። የምትጠቀሙበት ነገር ነው። መጽሐፉ በቃላትም፣ በስልልም በጫርትም በፎቶም በተለያዩ ምሳሌዎች የቀረበ ስራ ነው። በጣም ወደችኋለውም። እንደምታውቁት ብዙ አይነት ቋንቋ አለ። አይሳ ነው ደግሞ የካሜራን ቋንቋ አለ ነው ያለ። በውስጡም በብዙ መንገድ ለማብራራት ሞክሯል። ለምሳሌ ካሜራ ፓን አርጎ ሲቀርጽ ከቀኝ ወደ ግራ ነው የቀረጸው ከተባለ መጥፎ ነገር ሊገጥም ይችላል ብሎ ይናገራል እያለ ይነግረናል። ሌሎችም አሉ አሳማኝ የካሜራ ቋንቋዎች ስታነቡት የምታገኙት ይሆናል። ማለት ነው አልፍልፍ እያልኩኝ ባነብ ነው የሚሻ ምናባት ጥያቄና መልስ ካለ ዛቃ መልሳለሁ። የመጽሐፍ ውስጥ የሚያቀርባቸው የፈጠራ ምሳሌዎች አዋጊዎች ናቸው። ራሳቸው ፊልም ቢሆኑ የምንመኛቸው አይነቶች ናቸው። ይህንንም ወድጄአለሁ። የጸገሉን የአድቬንቸር ላይ ስታስረዳ የመርማሪው መርማሪ ሆኖ በፖሊስ ጣቢያ ራሱ ተገድሎ እንደሱ እያለ የሚያቀርበዋለ ወልቃቀዋ ህፃን ስታዩት እኔንም የምትደግፉኝ ይሆናል። ልምዱንም ገጠመኙንም ሁሉ እዚህ መጽሐፍ ውስጥ አካቷል። ይህም ትልቅ ተሞክሮ ብዙ ጸሐፊያንንም መክሯል። በነገራችን ላይ ቆንጆ አድርጋችሁ ጸሐፉ ደራሲዎች ምክንያቱም ማረ ለማጣፈጥ ሌላ ስኳር መጨመር ያስፈልገው እንኳን ጓርጋችሁ ከጻፋችሁ ጽሑፋችሁ አይነካካ እያለም ይመክረናል የተለያዩ የብርሃን ቀለም ቀለማትን ትርጉምም በመጽሐፍ ውስጥ ታገኛላችሁ። መልካም ነገሮቹ ስለሚበዙ ትንሽ ቢያስተካክላቸው ኖሮ ጥሩ ነበር ወደምላቸው ጉዳዮች ልግባ። እሱ ነው የሚጠቅመን፣ ያኛው በጣም ይጠቅመናል፣ ይሄ ደግሞ ይህም ይጠቅመናል። ባላንስ ነው። የካሜራ ቋንቋ አስራ ሁለት ስለ አስራ ሁለት የሰውነት አካላችን በጣም ብዙ ቦታ ላይ ገልጿል። በጣም አስተማሪ ነገሮች እኮ አሉበት፣ ብዙ ነገሮች የተካተቱበት ነው። ግን የዛን ያህል ደግሞ ስለ አካላታችን የሚብራራውን ያህል ስለ ፊልማችን ደግሞ ጥልቅ ምርምር አድርጎ ራሱን የቻለ ዝግጅት ምዕራፍ ቢሰጠው የተሻለ ነበር እንጂ እሱን ነገርም ሳላደንቅ አላልፍም። እንደዚህ በየመሃሉ የተነሱ ነገሮች በጣም አስተማሪና አስገራሚዎች ነበሩ። አእምሯችን አሁን ስልሳ ሺህ ሀሳቦችን በቀን ውስጥ ያመነጫል። ዘጠና አምስቱ ግን ኔጋቲቭ ነገሮች ናቸው። ሰማንያ አምስቱ የተደጋገሙ ናቸው። አምስቱ እንደው ትንሽ ጥሩ የሚባሉ ናቸው አይነት ነገሮች ሁሉ አሉበት። እሱ ፍልስፍናው ላይም ሳይንሱ ላይም ባዮሎጂው የሰው አፈጣጠርን ሁሉ ያነሳል። በጣም አስገራሚ ነገሮች በመጽሐፍ ውስጥ እንዳሉ መግለጽ እፈልጋለሁ። መጽሐፉ ምዕራፎች፣ የተግባር ጥያቄዎች፣ መለማመጫ ጥያቄዎች አሉት። ግን ምንድን ነው ምዕራፍ 6፣ 7፣ 8፣ 9 ግን እነዛ ጥያቄዎች የሉትም እና ወጥነት የለውም። ሌሎች ጋር አለ፣ ለምን እዚህ ጋር የለም?